የመኪና አደጋ ነበር። ያው ማሪና በትንሹም ቢሆን ነግራቸዋለች ብዬ አስባለሁ። በጣም ብዙ ሰው እንትን አለ። የሚገርምሽ ቤተሰብ ምናምን እንዳውቅ ሁሉ ተደርጎ ነበረ። አጅሪት ቶፊቅ እንግዲህ ከደረሰበት የመኪና አደጋ አገግሞ ዛሬ በሰላም መጧለኝ እንዳያችሁት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የመርቃቸው ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላሂ አልሐምድ ሁሉም ሰላም ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ስለምትሰጡ ኮሜንቶች፣ አስተያየቶች ከልብ አመሰግናለሁ እና ውድ ቤተሰቦች ቶፊቅ እንግዲህ ከስንት ወር በኋላ መጧል ማለት ነው። እንግዲህ አስቸጋሪ ነው። አንዳንድ እንደዚህ ህይወት ባላሰብናት ነገር ነው እምትመጣ ማለት ነው። ውድ ቤተሰቦች እና እንዳያችሁት እንግዲህ ለኸይር ነገር ሄደው ለተፈናቀሉት ምናምን እየሰጡ እያለ ነው ሲመለሱ ጉዳት የደረሰባቸው ጓደኛውም እንደዚያው። ማሪና ምርጥ ጓደኛ፣ ማሪና ምርጥ ጓደኛ። በጣም አስቸጋሪ ነው፣ የመኪና አደጋ ማለት ቀላል አይደለም። ሳይታሰብ የሚመጣ ነገር፣ አላህ ያዝልነው። ለማንኛው እንኳን ሰላም መጣ። ማሬና ምርጥ ጓደኛ ማነው? እስኪ ምርጥ ጓደኛ፣ የሴትም የወንድም ያለው። እኔማ የሴት ቀርቶ የወንድ ቀርቶ አንድም እኮ የለኝ ጓደኛ። በቃ አንድ ጓደኛ። ዛሬ ኢድ ነው፣ ይህን ቪዲዮ ስሰራ ሁለት ሰው ብቻ ነው ኤዲ ሞባሪክ ያለኝ። እኔ ምስኪን ሁለት ሰው ብቻ ነኝ ኤዲ ሞባሪክ ያለኝ። ሌላውን የተቀረውን እኔ ነኝ ያልኩትሽ። ችግር የለም፣ ቀድሜያቸው ሊሆን ይችላል እኔ ቀድሚያቸው ሊሆን ይችላል፣ ግን እኔ አሁን ብጠፋ በሞታ አንድም የሚፈልገኝ ጓደኛ የለም። በቃ እስኪ ማነው ጓደኛ የሚሆነኝ ምርጥ ሰው? አንድ ወንድ አንድ ሴት ጓደኛ እንኳ ትንሽ ከብዳል መሰል ከብዳል። ወላሂ ይከብዳል። ሁለት ሰው ምርጥ ጓደኛ የሚሆነኝ እስኪ፣ አንድ ወንድ አንድ ሴት፣ ስጠፋ የሚፈልገኝ የት ነሽ ነሽ፣ መሪም የት ገባሽ፣ የት ወጣሽ፣ እንዴት ነሽ፣ ደህና ነሽ ወይ እያለ ሁለት ጓደኛ አንድ ከወንድ አንድ ከሴት እስቲ ጓደኛ። አንዳንድ ጊዜ ጓደኛም ጥሩ ነው፣ አንዳንድ ጊዜ ጓደኛ መጥፎ ነው ይባላል። እኔ ግን ለምንድን ነው ጓደኛ የለኝም? ቆይ ለምን ምስጥራዊ ጓደኛ አይኖረኝም? የምር እኔ ጓደኛ የለኝም እ ብዬ እንደዚህ የማወራው ጓደኛ ምናምን ላ ማፊ ማፊ። የምር ጓደኛ እንደዚህ ምናምን ወፍ የለም ቤተሰብ ወፍ የለም። እንዴት ነው ጓደኛ የሚወጣላችሁ? እስኪ ምከሩኝ። ና ከእንግዲህ ልሞክር፣ ከእንግዲህ ጓደኛ ላወጣም። አሁን ጓደኛ ስላችሁ ዝም ብለን የምናወራው ሁሉ ጓደኛ ነው ማለት አይደለም፣ ወይም ለአንድየው ሰው አናወራም ማለት አይደለም። ጓደኛ የሚባልስ ምን አይነት ነው? እስኪ ንገሩኝና፣ ሁለት ሰው፣ አንድ ወንድ፣ አንድ ሴት ጓደኛ የምትሆኑኝ ሀይ በሉኝ። ሀይ መሬም እኔ ጓደኛሽ ልሆን፣ እኔ ጓደኛሽ ልሆን በሉኝና የምር ጓደኛ እንሆን። እስኪ አሁን ማሪናና ቶፊቅ የትና የት! ማሪና ባህርዳር ነች፣ ቶፊቅ ወሎ ነው። አይታችሁት ከሆነ? ያው የተገናኙት ለስራ ነው። በስራ በስራ በጓደኛ ምናምን ነው። አሁን ላይ ግን ምርጥ ጓደኛሞች ናቸው እንደምታዩት። ሰው ሌላም ሊበላቸውም አይበላቸውም፣ እነሱ ምርጥ ጓደኛ ናቸው። ማሪና ባለትዳር ናት፣ የልጅናት ነች። ምንም የሚያገናኛቸው ነገር የለም። ሰው እንደሚያስበው አይነት አይደለም የሚኖሩት እነሱ ማለት ነው። ምርጥ ጓደኛሞች ናቸው እንደነገር ኋቸው። ማሪና የልጅናት ናት። ቶፊቅ ብዙውን ጊዜ ከካሜራ ጀርባ ስለሚሆን ነው እንጂ ከባሏ ጋር አታችት ከሆነ በባለፈውም ማሪናን ተነቅሶ ሶፊሬ ስትል የነበረውን የማሪና ባል ነው የነቀሰው፣ እሱን ማለት ነው። ለዚህ ከእሱ ጋርም ልክ እንደ ማሪና ነው የሚግባባ ከባሏ ጋር ምንም ሌላ አይነት ለማንኛውም ወደ መጣሁበት ወደ መጣሁበት ቶፊቅ ያሳለፍኩት ወደ ላይ እኔም መጠነኛ ጉዳት ነበረ። ሰው ልጅ ይፈተናል። ትክክል ደግሞ አልሐምዱሊላ ፈተናውን ማለፍ ነው። ፈተናን እንዳመጣጡ መቀበል ነው። አልሐምዱሊላ ማለት ነው። እንግዲህ እንኳን ሰላም መጣ ወንድማችን። በነገራችን ላይ እንደ ቶፊቅ እኮ ቀን ሰው የለም። ቶፊቅ ቅን ሰው ነው፣ የምር ምንም የሚወጣ አለት አመል የለ። ምንም እንኳ ከሶፊ ጋር በባለፈው በተጣሉት ምንባሉት ምንባሉት ነገር የሆነ የሆነ ያልሆነ ብንልም ደግሞ ያለ እኮ ነው መጋባት መፍታት፣ እኮ ያለን ያው እነሱ አበለሻሹት። የልጅነት ነገር አንዴ ኒካ ስር ያለው አን ያላሰ አን በዚ ወጡ አን በዚ ገብተው የሚለውን አበለሻሹት ለሚለውን በዛ ስለወቀስ ነው ነው እንጂ ቶፊቅ ገራገር ልጅ ነው። ስለዚህ የሴት ጓደኛ ደግሞ ጥቅሙ እንደምታውቁት ቤቱን ፏርጋ ጠብቀው፣ በቃ ደስ ብሎታል። ከቤቱ ራሱ ስለመጣ ማለት ነው ደስ ብሎታል። ባጠቃላይ እንግዲህ ባለፈው ጠፋጠፋ ስንለው ነበር እንዳያችሁት፣ አሁን መጥቷል። ኢድ እንዴት ነው? እንዴት እያሳለፋችሁ ነው ውድ ቤተሰቦቼ? ክኔ አልሐምዱሊላ አሪፍ ነው። እንደነገርኋችሁ ቅድም ላይ በገብቼ ነበር፣ ግን ብዙ ሰው አልነበረም። ኢድ ኢደል ፈጠርን ነው እንጂ ኢደል አረፋን ብዙም ጊዜ እንደዚህ እንደ ሀገራችን ብትን ድዋ ብሎ የሚያከብሮ የለም። ብዚያ ሀገር ለምን እንደ አላውቅም፣ አይጨነቁም። ይደል ፈጥር ነው በቃ ድፍት ሊሉ የሚደርሱ ማለት ነው፣ ድፍት ሊሉ የሚደርሱ እና ብዙም የስራ ጫና የለብንም ለማለት ነው። የስራ ጫና የስራ ጫና የለም፣ ተኝተን ነዋ ያለ እና ውድ ቤተሰቦች ቶፊቅ እንኳን አላህ ተረፈ ከመኪና አደጋ። ያው ለሀይር ነገር ሂዶ አንዳንድ ጊዜ ያጋጥማልኝ። ስለዚህ እንኳን ሰላም መጣ፣ እንኳን ተመለስ፣ እንኳን ሰላም ተመለስክ። ቤቴን አፍቆይ ነበር። መችን እንደሚለቀቅ አላውቅም። ትንሽ ሊቆይ ይችላል፣ ምክንያቱም የነገርኳችሁ ጓደኛዬ ሰው ሰው ጓደኛዬ ጓደኛዬ እያያችሁት አይደለ? ቪዲዮ ራሱ እኮ ሰርቷል። ባለፈው ነው ተገናኘን ብለው የነበረ ማሪና ጋር ራሱ ግን አልለቀቁም። እኔ ደግሞ መጣው ብለው ለምን ጠፉ እያልኩ ሾርት ቪዲዮ ላይ ለቀጫቸው ነበረ ፎቶቸውን። ለካ ያልመጡበት ምክንያት ጓደኛውን በደንብ ስላልተሻለው ነው። አያቸው አይደለ? ስለዚህ ጓደኛ ልጠብቀው፣ ጓደኛ እስኪሻለው ድረስ ልጠብቀው ብሎ እሱም ጓደኛውን ጠብቆ አሁን ላይ ጓደኛው ሲሻለው ይመስለኛል፣ እርግጠኛ ነኝ ይሄም ቪዲዮ ለቀቀው ማለት ነው ሆነም ቀረሙ ወደ ቤተሰቦቼ ያቀጥማል በህይወታችን ላይ ምን እንደሚገጥመን አናውቀውም ሬድ ሆኖ መጠበቅ ነው የሚመጣውን ለመቀበል ማለት ነው በቃ አልহামዱሊላህ ብሎ ሳን አንዳንድ ጊዜ ግዜ ነው ብዙ ጊዜ የሆነ ነገር የሚደርስብን ባማረርነ ቁጥር ነው ባማረር ቁጥር ማለት ነው ባማረር ቆጣሪ በሆነ ቆጣሪ በሆነ ቁጥር ማለት ለምሳሌ በቃ ወጭ አላወጣም ብላችሁ ምናምን የሆነ ስትንገበገቡ ያላሰባችሁት ወጪ ይመጣባችኋል ማለት ነው። ስለዚህ ለቀቅ እንበል፣ ለቀቅ እያልን እንኖር ማለት ነው። አደጋም የወሰነ ነገር ሲመጣ አልሐምዱሊላ ብሎ ያን ነገር በሰላም መቀበል አለማማረር። አንዳንድ ጊዜ የሚመጣው አደጋ እኮ ሀይጣ ላይ ድረስ ነው እና ብዙዎች ታስሮ ነው ምንድን ነው እያሉ ሲቀበጥሮ የነበረው በማያውቁት እሱ የሁላቸውን በፊት ማለት ነው ማሬና ከመናገሯ በፊት ቶፊቅ ታሰረ እንደዚህ ሆነ ማድሬስ ሲሉ የነበሩት እንግዲህ እንዳያችሁት የመኪና አደጋ ባስከተለው ችግር ነው ወደ ቤተሰቦች ጠፍቶ የነበረ ማለት ነው። ለማንኛውም ቶፊቅ እና ማሬና እንኳን ሰላም መጣችሁ። ምርጥ ጓደኞች ማለት ነው ጥሩ ጥሩ ስራዎችን ይዛችሁልን ትመጣላችሁ ብለን እንጠብቃለን። ይህ ደግሞ እንደምታዩት ሳውዲ አረቢያ ጅዳ ባህር ነው። በነገራችን ላይ የተደጋጋሚ እሰራበታለሁ ቪዲዮ ችግር አለው የለውም ችግር አለው የለውም ድምጽ እያጠፋው የላቸው ድምጽ እያስገባው እሰራበታለሁ ይህን ማለት ነው። ሳውዲ አረቢያ ጅዳ ባህር ዘና ፈታ እያላችሁ ውድ ቤተሰቦቼ፣ እየተዝናናችሁ እና ስለምሰጥን ኮሜንቶች፣ አስተያየቶች ከልብ አመሰግናለሁ። ቶፊቅ እንኳን ሰላም መጣ፣ እንኳን አላህ ተረፈ። ቀጣይ በጥሩ ነገር እንደምትመጣ ተስፋ እናደርጋለን። ሄር እንሻ አላህ እና ቤተሰብ በድጋሜ ላይክ፣ ሸር፣ ሰብስክራይብ ወዳችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ምርቀኝቱ ቻናል ቤተሰቦቼ